ለአስላማቸው ይብዛ ለቤት አዲስ ሲሆናቸው የደውል ምልክቱን በመጫ ቤተሰብ የሆኑ ነባር ቤተሰቦች ይብ ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ኖላዊ ተከታታይ ድራማ ሁላችንም በጉጉት የምንጠብቀው ነው። እንግዲህ ያው ኖላዊ ተከታታይ ድራማ አብዛኛውን የሚያጠነጥን ነው በሀና ላይ ነው። ሀና እንግዲህ በልጅነቷ ጠፍታ እንዲሁም ኖላዊ እንዳሳደጋት እና እንዲሁም አሁን ላይ ኖላዊን ለማሳከም አሳዳጊዋን ወይም ደግሞ አባቷን ለማሳከም አዲስ አበባ መታ የሰው ቤት እየሰራች ባለችበት ሰዓት እንግዲህ ግን ደግሞ ምን አይነት ስራ እንደምትሰራ ግን በፍጹም ያሳደጋት አባቷ አያቅም። ምክንያቱም እንደዚህ የሰው ቤት ተቀጥራ እየሰራች መሆኑን ቢያቅ ደግሞ እሷ እንደዚህ ተንገብግባ የምታመጠውን ብር እንድታከምበት አይፈቅድም እና በዚህ ነገር አሁን ላይ ሀና ዋሽተዋለች። በፊትም እጅግ በጣም ነገሮቹን እንትን እስከምትል ድረስ ዋሽተው ነበር። አሁንም ግን ውሸቱንም በዚህ ሆኑ ለምደው አባቷን ለማሳከም ስትል ዝቅ ብላ እንግዲህ የሰው ቤት እየሰራች ትገኛለች ከነ ሰላምዬ ጋር ማለት ነው። እንግዲህ ሀሴት የምትባለው ወደ እነ ወይዘሮ አልማዝ ቤት የገባችው ልጅ ደግሞ አሁን ላይ እጅግ በጣም ወጣ ያለ ጸባይ እንዳላት ሁሉ ማለት ነው እንግዲህ ከሀና ላይ በጣም ብዙ ችግሮችን እየፈጠረች ትገኛለች ችግሮችን እየፈጠረች ትገኛለች። አሁን ላይ የምትፈልገው ነገር ሀናን ከዛ ቤት ውስጥ መንጥቃ ማስወጣት ነው። እሱንም እንግዲህ ለእናቷ ስትናገር ነበረ። ምክንያቱም እናቷን ቁጭ አድርጋ እማዬ፣ ሀና የምትባለውን ሰራተኛሽን ግን ምን አይነት እስከምን ድረስ ታምኛታለሽ በማለት እንግዲህ ወይዘሮ አልማዝን ጠየ ጠይቃት ነበር። ወይዘሮ አልማዝም እጅግ በጣም መልካም ልጅና ምስኪን ልጅ እንደሆነችም ስለ ሀና ትነግራታለች። እኔ ግን እንደዚያ አትመስለኝም፣ እንዲሁም ይሁንሽ ነገር ነች። ስለዚህ ዛሬ የሆነ ነገር አይቼባታለሁ በማለት እንግዲህ ለእናቷ አስቀድማ ስትናገር ነበር። ምንድን ነው ያየሽባት ነገር? እስኪ ንገሪኝ ሀሴትዬ ልጄ በማለት እንግዲህ ጠይቃት ነበረ። አይ ክላሽን ስታስተካክል ነገሮችን ስትከፋፍት አይቻለሁ። ስለዚህ የሆነ ነገር ሰርቃ ሄዳ በኋላ እኔ አንቺ እንድትጎጅ አልፈልግም። ማንንም ማመን የለብሽም፣ ግን ደግሞ አንቺ ካልሽ እሺ። በማለት ያለውንም ስራ ኮ ቢሆንም እኔ ራሴ እሰራዋለሁ። ስለዚህ የእሷ እዚህ ከኛ ጋር መቀመጥ አስፈላጊነት አይደለም። እኔም በምግብ ደግሞ በጣም ነው የሚችለው፣ እሰራለሁኝ። እዚህ ቁጭ ብዬ ምን አደርጋለሁ በማለት የእሷን ስራ እኔ ልሸፍን እችላለሁ በማለት እንግዲህ ለወይዘሮ አልማስ እንግዲህ እርግብ ሀሳብ ሰጥታት ነበረ። እንግዲህ ወይዘሮ አልማዝም ሀና እጅግ በጣም መልካም ነች፣ ግን ደግሞ አንቺን የሚያስከፋሽ ወይም ደግሞ በዚህ ያክል የሚረብሽሽ ነገር ከሆነ ከአንቺ ከልጄ ምንም ነገር አይበልጥብኝም። ግን ደግሞ ሀና ምናሴንም ስለምትከታተልልኝ ነው እሱንም ስለምታክመው ነው። ግን ደግሞ ሐኪምን ቢሆን እፈልግና እሷም ሌላ ስራ እንድታገኝ አደርጋለሁ በማለት እንግዲህ የእርግብን ሀሳብ አናት የተቀበሉ ይመስላሉ። እንግዲህ ከጊዜ በኋላ ነበረ እንግዲህ አሁንም ሌላ ነገሮችን የተፈጠረው። እንግዲህ ሀና ስራዋን እየሰራች ባለችበት ሰዓት ነበረ ከወይዘሮ አልማዝ ክላስ ገብታ እያስተካከለች ልብሶቿን እያጣጥፋ እያስገባች ባለበት ሰዓት እንግዲ እርግብ ወደ ክላስ ገብታ ነበረ። ወደ ክላስ ስገባ ስደነግጥ ደግሞ ስትርበተበት እንግዲህ ሀናን አይታታለች። እንዲሁም ደግሞ ከሀና ከድሮ ከመጀመሪያ አንገቷ ላይ በነበረው መስቀል የሚመሳሰል እንግዲህ የእርግብ መስቀል በእጇ ላይ ይገኛል። የሀና በእርግጠኝነት የሀና መስቀል ነው የኔ መስቀል ነው ብላ የወሰደችባት። ስለዚህ ምንድን ነው የሰረቅሽው? ምንድን ያሹው? እኔ ስመጣ ለምንድን ነው የሚያርበተብትሽ? ምን እየሰራሽ ነው? እየሰረቅሽ ነው ወይ በማለት እንግዲህ እርግብ ሀና ስታፋጥጣት ነበር። ሀና ደግሞ በፍጹም እኔ ለምንድን ነው የምሰርቀው? እኔ እንደዚህ አይነት ጸባይ የለኝም ያለ ስሜ ስማትጭኝ በማለት እንግዲህ ለእርግብ ስትመልስላት ነበረ። አረ ባክሽ አይኔ እያያደለ ወይ እናስ እንደዚህ ያደረበተበችው እስክታምት መጪው ምን ሁነሽ ነው? በማለት እንግዲህ ስትደናበር ስላየቻት የሰረቀችና የሆነ ነገር እያነሳች ስለመሰለቻት እንግዲህ እርግብ በጣም መጥፎ ቃላቶችን ሃና ስትናገራት ነበር። ሂጁ ጭልኝ አሁን አንቺ ሌባ ነሽ በማለት እንግዲህ ሃናንም ከክላሷ አታስወጣታ። ከክላስ እንደወጣች ስቅ ስቅ ብላ እያለቀሰች ነበረ። ሰላምዬ መታ ነበር ወደ ቤት ተመልሳ ስለነበር እርግብ በመጀመሪያ ከርግብ አወርተው ነበረ እህቴ እንኳን መጣሽ፣ እንዴት ነሽ? በማለት እንግዲህ ሰላምን ሰላም ካለቻት በኋላ የሆነ ነገር ተፈጥሯል። እባክሽን ልንገርሽ፣ ቁጭ በይ በማለት እንግዲህ ለሰላም ትነግራታለች ያለውን ሁኔታ። ሰላምን ምንድን ነው የተፈጠረው ነገር? እኔ ነገር ዝም ብሎ ጀምሮ መተው ምንም ነገር ደስ አይለኝም፣ ያለውን ነገር በግልጽ ተናገሪ በማለት እንግዲህ ለእርግብ ትነግራታለች። እርግብም እንግዲህ እሺ በቃ ሸቀጣ እህቴ አትናደጅ ያለውን ነገር እነግርሽ። አለውኝ ሀናን እኮ ልሰርቅ ስትል እያስኳተኝ ከእናቴ ክላስ ገብታ እየበረበረች ልሰርቅ ስትል እንዴት እንደደነገጠች ይጅ ከፍንጅ እያስኳተኝ በማለት እንግዲህ ስለ ሀና ትናገራለች። አረባክሽ አንቺ ስለ ሀና ነው እንደ የምታወሪው፣ ስለዚህ ዓይንሽን በደንብ አሽተሽ አልገባሽም ማለት ነው። ስለዚህ አንቺ ነው የስተተኛ፣ አንቺ አንቺ እንዳልሽው ሀና እንደዚ አይነት ጸባይ የላትም። ሀናን አታውቂያትም ማለት ነው። ሀናን ብታውቂያት እጅግ በጣም ይጸጽትሻል ለተናገርሽው ቃላት። እንደዚህ አታደርግም እና ስነ ስርዓት ዘሽ ብትቀመጭ ይሻልሻል፣ በማለት እንግዲህ ክሷም ካጠገቧ ዘወር ትላለች። እንግዲህ ሰላምዬ ቀጥታ የሄደችው ወደ ሀና ነበረ። ወደ ሀና በሄደችበት ሰዓት ሀና እያለቀሰች ነበረ። ምን ሆኖች ነው በማለት ጠይቃት ነበረ። አይ ዝም ብዬ ነው በማለት በቃ እርግብ ተናግራሽ ነው ይህን ሁሉ ነገር የምታነቢው። ለእሷ ነው ደግሞ የምታለቅሽው፣ እሷ ነች እንደዚህ ያለችው እንጂ አንቺ እንደዚህ እንደማታደርጌ አውቃለሁኝ፣ በማለት እንግዲህ ሰላምዬም ሀናን ታጽናናታለች። እንዲሁም ሀናን እንደዚህ የምትጨነቂለትን እና ስንት ነገር የምታስብለትን አባትሽን እስኪ ሀንዬ ካላስቻግርኩሽ እንድታስተዋውቂኝ እፈልጋለሁ በማለት ሀናን ጠይቃት ነበረ። ሀናም አንቺ እሺ ካልሽ እኔ ደስ ይለሽ ይገኛል በቃ አብረን መሄድ እንችላለን በማለት እንግዲህ አብረው ወደ ሀና አባትም ሄደው ነበር ሰላም የሀና አባትን ስታያቸው በቁም ነገር በጨዋታ በቀልዳቸው እጅግ በጣም እንደተደሰተች እና ትሁት አባት እንዳላት ሀና አይታለሽ ማለት ነው ባየችው ነገር እጅግ በጣም ተደስታለች ግን ደግሞ ሀና ለአባቷ ዋሽተዋለች። ምክንያቱም የቤት ሰራተኛ እንደሆነች ሳይሆን ኖርማል ስራ እንደጀመረች ነበር የሚያውቀት። ስለዚህ አብራኝ የምትሰራ ነች ሰላም ትባላለች በማለት ነበር እንግዲህ ሰላምን ራሱ ያስተዋወቀቻት እንጂ ከሰነ ሰላም ቤት እንግዲህ የቤት ሰራተኛ ሆና እንደምትሰራ አይደለም። እንግዲህ ከቤት ከወጡ በኋላም እንግዲህ ሰላምዬም እኔ እኮ ሀና የምትዋሽ አልመሰለኝም፣ ግን ደግሞ አባትሽን ዋሽተሸዋል ከኛ ጋር እየሰራች ሌላ ጋር እንደምትሰሪ አድርገሽ፣ ለምንድን ነው ይሄን ያክል ለዚህ ድረስ መድረሱ? በማለት ጠይቃት ነበረ። ስለዚያም አስረድታታለች። ምክንያቱም እኔ ከሰው ቤት እየሰራው ከሆነ ካወቀ አባቴ አንደኛ አይታከምም እንደሰማም እጅግ በጣም እያስባል በማለት እንግዲህ ለአባቷ ብላ እንደደበቀችና ነገሮችን እሷን ማስኬድ እንደፈለገች ትናገራለች። እንዲሁም ደግሞ ምናሴና እንዲሁም ሰላም እንግዲህ አብረው አውርተው ነበረ ስለ ሀና ጉዳይ። ምክንያቱም የሀና አባትን ተዋውቂዋለች። በጣም ደስ የሚል አባት ነው ያላት። ግን ደግሞ ስለ እሷ ብር ብንሰበስብና ያገኘነውን አግዘናት አባቷን ብናሳክምላት እጅግ በጣም ደስ ይለናል፣ በማለት እንግዲህ መናሴም እጅግ በጣም ደስ ይለኛል፣ በማለት እንግዲህ ሰላም ባመጣችው ሀሳብ ደስተኛ ሆኗል። እንግዲህ ወይዘሮ አልማዝ በጣም መልካም ነገር ለሀና አድርጋለች። እሱንም ስላደረገችና መቶ ሺ ብር በስጦታ መልክ ስለሰጠች ሰላምም እናቷን አመስግናለች። እንደዚህ መልካምና ደግናት ስላለችኝ እጅግ በጣም ደስ ብሎኛል ለሀና ያደረግሽውን ነገር ሰምቻለሁ፣ በማለት እንግዲህ እናቷን ስታመሰግን ነበር። ይሄ እኮ ምንም ማለት አይደለም፣ በማለት እንግዲህ እናት ብችልኔ እኔ እሳቸውን ባሳክመ ሁሉን ከፍዬ እሳቸውን ባሳክም ደስ ይለኛል። ግን ደግሞ ሀና ከኛ እንድትለይ አልፈልግም። ምክንያቱም አባቷን ሙሉን ብር ከፍዬ ካሳከምኩት እሷ ወደ ደሴ ትመለሳለች። እኔ ደግሞ እንድትመለስ አልፈልግም። በቃ እንዲሁ እጅግ በጣም ነው የወደድኳት በማለት እንግዲህ ወይዘሮ አልማዝ ለልጃቸው ለሰላም ትናገራለች። ሄርና እንዲሁም ደግሞ ሀናም ተገናኝተው ነበረ። በተገናኙ ሰዓት እንግዲህ አብረው ወደ ቤተ ክርስቲያን እየሄዱ በነበረበት ሰዓት ሀና አሁን ላይ መቶ ሺህ ብር እንዳላት እና ሌላ መቶ ሺህ ብር ቢኖረኝ አባቴን ሐኪም ቤት መጀመር እንችላለን ማሳከም እንችላለን በማለት እንግዲህ ለአሴር ስታወረው ነበረ። አሴር ግን እሱም በቻለው መጠን ተፍ ተፍ እያለ እንደሆነ ያገኘውን ስራ እንደሚሰራ አስረድቷታል። አዎ አባዬ ነግሮኛል። በጣም መልካም ልጅ ነህ። እኔ አዲስ አበባ መጥቼ አንተን በማግኘቴ እጅግ በጣም ደስ ብሎኛል በማለት ስለዚህ ከመቶ ሺህ ብር ላይ እኔም የሰራሁት ያጠራቀምኩት በራለ እሱን በመጨመር አንድ ላይ አድርገን እናሳክማለን። አይዞሽ በማለት እንግዲህ ሀናን እያበረታታት ይገኛል እና አሁን ላይ ግን እርግብ ያሰበችውን ሀሳብ ይሳካላታል ወይንስ ደግሞ አይሳካላትም? ምክንያቱም አሁን ላይ ቆርጣ ተነስታለች ሀናን ከቤት ውስጥ ለማስወጣት ማለት ነው። አልማዝ እንግዲህ የልጃቸውን የእርግብን ሀሳብ ሰምተው ሀናን ከስራ ያባርሯታል ወይንስ ደግሞ አያባርሯትም የሚለውን እሱን በጉጉት አብረን የምንጠብቀው ይሆናል። አሁን ላይ ሰላምዬ የአሴርን ስልክ ቁጥር ከሀና ተቀብላ እንግዲህ እንደምደውልለት እንደሚግባቡ ተስፋ እናደርጋለን። ምክንያቱም ሰላምዬ አሴርን ሳት ወደው ወይንም ደግሞ ለመቅረብ እየፈለገች ትመስላለች። አሁን ላይ የሀና አባትን ለማሳከም ሁሉም ቆርጦ እየተነስተዋል። ምክንያቱም ሀናም ምናሴም ሀሳባቸው የሀናን አባት ማሳከም ነው። እንዲሁም ደግሞ አሴርም እንደዚሁ ማለት ነው። ተጋግዘው እንግዲህ ለማሳከም ዝግጅት ላይ ይገኛሉ። እና ውድ ቻናሌ ቤተሰቦቼ በዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።